በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላምታይ ለሁላችሁም ይድረሳችሁ። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በሁላችሁ ላይ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የመላእክት ጥበቃ አይለያችሁ፣ የነቢያት የሐዋርያት ረድኤት አይራቃችሁ። የሰማዕታት የጻድቃን የደጋግ አባቶቻችን የደጋግ እናቶቻችን ሁሉ በረከት በሁላችሁ አድሮ ይኖር በእኔም በባሪያው ላይ ዛሬ ለፕሮቴስታንት እምነት ተከታዮች በተለይ ለታሃድሶዎችና ገልና ድርሳንን ለሚንቁ ሰዎች በተከታታይ የማቀርባቸው ጥያቄዎች ነበሩና ዛሬ ጥያቄ አራት እናቀርባለሁ። መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የምንሰማውን ቃል በልቡናችን ይጻፍልን በአይምሯችን ይቅረጽልን ስለ አንዱ ፈንታ ሠላሳ ስድሳ መቶ ያማረ ፍሬ እንድናፈራ በረከቱ በእኛ ላይ ይደር። ይህ ቃል የሚሰማችሁ ሁሉ ሐሳብ ልናችሁ በሰማያት ይኖር። የምትሰሙትን ቃል አስተውሉ፣ ልቦናችሁንም አስማርኩ። ደስ የሚያሰኝን የእግዚአብሔር ቃል ትሰሙ ዘንድ ዝግጁ ሁኑ። ለዚህም የአምላክ በረከት ረድኤትና በጎነት ቸርነት ሁሉ በሁላችን ላይ አድሮ ይኖርልን ። በተከታታይ ጥያቄ አንድ ጥያቄ ሁለት ጥያቄ ሶስት ያየናቸው ነበሩ። ዛሬ ጥያቄ አራት ጥያቄ አራት ገልን ድርሳንን የሚተቹ ሰዎች አሉ፣ የኦርቶዶክስን እምነት ተጨማሪ ደግሞ አይደለም። ገልና ድርሳኑ ጋር ከመሄዳችን በፊት መጽሐፍ ቅዱስ ላይ ራሱ የምንቀበላቸው መጽሐፍት ቁጥር ይለያያል። ዛሬ አምስት መቶ አመት የጀመረው የፕሮቴስታንት እምነት መጽሐፍ ቅዱስ 66 ብቻ ነው በሚል ሌሎቹ መጽሐፍት አፖክሪፋል ቦክስ በማለት ሄድን፣ ቦክስ በማለት የውሸት መጽሐፎች እስከ ማለት ደረጃ ደርሰው አይቀበሏቸውም። እኛ ደግሞ 81 መጽሐፍት ብለን የቀኖና መጽሐፍት፣ የእምነት መጽሐፍት እንቀበላለን። ስለዚህ አንዳንድ ነገሮችን ስናይ እኛን ለመተቸት አፍ አላቸው ወይ እምነትስ አላቸው ወይ? መጽሐፍስ አላቸው ወይ? በራሳቸው ነው የምንሄደው። በራሳቸው አስተሳሰብ ከሚያምኑት ነው ጥያቄዎቹን የማነሳው። ዛሬ የማነሳው ጥያቄ ለፕሮቴስታንት እምነት ተከታዮች። አሁንም ደግሞ ሪፎርሜሽን እና ፕሮቴስታንት የተለያየ የሚመስላቸው ሰዎች አይቻለሁ። በዛ ውስጥ ላሉ ሰዎች ከ66 ብቻ እንነጋገር ብዬ ከማነሳቸው ጥያቄዎች አንዱ ይሄ ነው። በስላሴ ታምናላችሁ ወይ? ጥያቄ ነው። አንደኛ ጥያቄ በስላሴ ታምናላችሁ ወይ? ከዚህ በፊት ታስታውሱ እንደሆነ ለምሳሌ ካነሳ ነው የመጀመሪያ ጥያቄ መላእክት አሉ ወይ የሚል ነበር መላእክት አሉ ወይ መልሱ አሉ መቼ ተፈጠሩ እሱ ነበር ወሳኙ ጥያቄ ስልሳ ስድስት ውስጥ አለ ወይ የለም የሞካከሉትን መልስ ሌላ ቀን አቅርብላቸዋለሁ የዛሬውም ጥያቄ እንደዚሁ ነው በፕሮቴስታንት እምነት ስላሴ ይታመናሉ ወይ የስላሴ አማኞች ነን ትላላችሁ አትሉም ይላሉ አይሉም ይላሉ። የማይሉ ደግሞ የተወሰኑ ደግሞ ይኖራሉ። እነሱ የታወቁ ናቸው እንደ ኦኔል ጂሰስ ዋርያት እምነት የሚባሉት እነዚህ እነዚህ አያምኑም። በሉተራን፣ በኢቫንጀሊካል እና በኤፒስኮፓል በመሳሰሉት የዛሬ 500 ዓመት የተፈጠሩ እምነቶች ውስጥ የሥላሴ አማኞች ነን የሚል አስተሳሰብ ብዙዎቹ እንደውም ሲናገሩ ሰማቸዋለሁ። እኛ በሥላሴ እምነት ላይ ያለን ሥላሴ በማመን ፕላትፎርም ላይ ያለን ይላሉ። ጥሩ አንድ እርምጃ ነው፣ ደስ ያሰኛል። ቀጣው ጥያቄ ግን አሁን እንዳልኳችሁ ስልሳ ስድስቱ መጽሐፍ ቅዱስ ውስጥ የሥላሴ አማኞችንን ብላችሁ በአፋችሁ እየተናገራችሁ ነው። የሥላሴ አማኞችንን ብላችኋል። ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ ሥላሴ የሚል ቃል ልታሳዩኝ ትችላላችሁ ወይ? ይሄ ነው ጥያቄ። በመጀመሪያ በሥላሴ ታምናላችሁ ወይ? አዎ ብላችኋል። ምክንያቱም እምነታችሁ ይናገራል። አዎን ብላችሁ በሥላሴ እናምናለን ነው የምትሉት። መልካም መልካም አደረጋችሁ፣ ጥሩ ነው። ስልሳ ስድስት መጽሐፍ ቅዱስ ብቻ ነው የምንቀበለው ብላችኋል። ሥላሴ የሚል ቃል ከ66ቱ መጽሐፍ ቅዱስ ውስጥ አንድ ቦታ አሳዩኝ። ሥላሴ የሚል ቃል እርግጥ ነው መጽሐፍ ቅዱስ ላይ አንዳንዶች የምትቀበሉትም የማትቀበሉትም አለ። ለምሳሌ ኦሪዘ ፍጥረት ምዕራፍ 18 ላይ ለአብርሃም ሶስት ሰው የተገለጹለት አንዴ አንተ እያለ አንዴ ደግሞ እናንተ እያለ ያወራቸው ነበረ። እሱንም የሞደርን የፕሮቴስታንት እምነት አማኞች ሥላሴ በሚለው አይቀበሉም። በነገራችን ላይ እሱንም መላእክት ወደሚለው ነው የሚሄዱት። አንዳንዶችም በኦርቶዶክስም እንደዚህ አይነት ትርጓሜ ይኖራል። ግን ስለ ሥላሴ ብዙ ቦታ አለ። ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 የሚነግረን እኮ በአምሳላችን እንደ ምሳሌያችን ንፍጠር ብሎ ሲናገር ብዙ ነው። ሥላሴን ነው የሚያሳየው። ልክ ነው፣ እንደ አሪያችን እንደ አምሳላችን ነው የሚለው አወር ላይክነስ አወር ኢሜጅ ይላል በእንግሊዘኛው፣ አወር የሚለው ቃል ፕሉላር ነው ፕሉላር ነው። ሌታስ የሚለው ቃል ራሱ ዩኤስ ሌታስ ፕሉላር ነው። ሥላሴን የሚያሳይ ነው። ኦዲዘ ፍጥረት ምዕራፍ 11 ላይ የባቢሎን ግንብ ሲንደው ኑ እንውረድ ይላል። በሞደርን ቅድም እንዳልኳችሁ መላእክትን ነው ይላል። መላእክትን ለእርዳታ ይፈልጋቸዋል። እንደውም ዛ ዘፍጥረት ላይ ትዝ ይለኛል፣ ድሮ ሳስተምር አንዳንድ እምነት ተከታዮች ሰውን በአርያችን እንደ ምሳሌያችን እንደ መልካችን ንፍጠር ያለው መላእክትን ነው ብሎ የሚናገሩ ሰዎች አሉ። በነገራችን በዚህ መልክ ተጽፎ የተቀመጠም እሳቤና እምነት አለ። መላእክትን ነው ንፍጠር ያለው፣ መላእክት ፈጣሪ ናቸው። ንፍጠር በመላእክት አርያና ምሳሌ እንደ የተፈጠር ነው። እዛ ላይ ወደቀ። መልካም አደረጋችሁ። ያልኳችሁ በሥላሴ ማመናችሁ ትልቅ ነገር ነው። ጳውሎስም ሲመርቃቸው የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ በረከት፣ የእግዚአብሔር መንፈስ ቅዱስ እያለ ሲያመሰግናቸው የቆሮንቶስ ክርስቲያኖች እናያለን። ሌሎችንም እንደዚሁ ሲያመሰግናቸው ሲማርቃቸው እናያለን። እንደውም ራሱ ክብሪግባው፣ በልብ መታሰቡ፣ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምዕራፍ 28 ቁጥር 19 ላይ የሚናገረው ምንድን ነው? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ያዘዝኳችሁን ትእዛዝ እንዲጠብቁም ንገሩ፣ አስተምሩ ነው ያላቸው። ስለዚህ በአብ በወልድ በመንፈስ ቅዱስ ስም ማቴዎስ 3 ከ12 ጀምሮ ማቴዎስ ሲጽፍ ስለ ጥምቀቱ የሆነውን ነገር ሲያስቀምጥ ወልድ በዮርዳኖስ መንፈስ ቅዱስ በርግብ አምሳል አብ ይህ ልጄ ነው እያለ ሲታይ ይሄ ሁሉ የተጻፈ ነው ይህንን እናምናለን ጥሩ ግን የሥላሴ አማኞች ነን ብላችሁ ስለምትናገሩ ሥላሴ የሚለው ቃል በምትቀበሉት 66 መጽሐፍ ቅዱስ ውስጥ ሥላሴ የሚለው ቃል አለ ወይ ምርጫ አለ፣ ካላችሁ ጥቅሱን አሳዩኝ። የለም ካላችሁ ግን ከመጽሐፍ ቅዱስ ውጭ የሆናችሁ ማለት ነው። ጉድ ፈላ። ምክንያቱም ከመጽሐፍ ቅዱስ ውጭ አንቀበልም፣ ኦርቶዶክስ ከመጽሐፍ ቅዱስ ውጭ ትቀበላለች። እንዲህ የሚል መጽሐፍ፣ እንዲህ የሚል መጽሐፍ እያልክ ስትናገር ከርመ አሁን ምን ልትሆን ነው? በል ንገረኝ። አለ ካልክ አሳየኝ፣ የለም ካልክም ከመጽሐፍ ቅዱስ ውጭ ተናገርክ። እንደውም ስለ እምነት አማኝ ነ ይበለ የሥላሴ አማኝ ነይ ይበለ የሌለ ነገር ነው ያወራኸው፣ ማለት ነው። ለእኛ እንደሱ አይደለም። እኛ በተለያየ መንገድ እናስቀምጠዋለን። ብዙ ጊዜ ቴዎሎጂ ተማሪዎች የምትሰሙት የሥላሴን ቃል ተርሚኖሎጂውን ኮይን ያደረገው ተርቱሊያን ነው የሚል ሐሳብ አለ። ከሱ በፊት ነው። አውሮፓ የሚያውቀው እሱ ስለሆነ ነው። ከሱ በፊት ነው ከዛ በፊት የተጻፈ ነው የተነገረ መጽሐፍ ቅዱስ ላይ በእኛ እንደውም አማርኛ መጽሐፍ ቅዱስ ላይ ካያችሁት መጽሐፍ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ የሚል ቃል ታያላችሁ። መጽሐፍ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ ከሰው ልጆች ከሌላ ይልቅ የገለጹልህ ምንም እውቀት የለምና፣ ሥላሴን ከግብር ገብተ ልመርምር አትበል እያለ ሥላሴ የሚል ቃል ዛጋ ታገኛላችሁ። አማርኛው መጽሐፍ ቅዱስን ተመልከቱት። አንተ 66 ብቻ ነው መጽሐፍ ቅዱስ የምትል ግን፣ አሳየኛ ከ66 ውስጥ ምክንያቱም ይህንን መጽሐፈ ሲራክን ግን አትቀበሉም እናንተ ከስልሳ 66 ውስጥ አይደለም። ከ81 ውስጥ ነው አትቀበሉም። ስለዚህ ቃሉን ግን ተጠቅማችኋል። ቃሉን ከተጠቀማችሁ ኬት አምጥታችሁ ነው። ምርጫ ሁለት ነው። አንድ ጥቅሱን ማሳየት ነው። አለ ካላችሁ ከስልሳ ስድስት ውስጥ ሁለት የለም ካላችሁም፣ እምነታችሁ ሙሉ አይደለም። ኦርቶዶክስን ለመናገር አንደበት የላችሁም፣ እውቀትም የላችሁም፣ መጽሐፍም የላችሁም። ምክንያቱም የዛሬ አምስት መቶ ዓመት የመጣውን ሀሳብ ይዘህ ነው የተጓዝከው። አየህ። ስለዚህ የፕሮቴስታንት እምነት ተከታዮች ለዚህ ቃል ምን እመልሳላችሁ? ኦርቶዶክሳያን እንደተነጋገርነው በዝርዝሩ በትርጓሜው ስንጀምር ገና ምን ለምንለው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ነው የምንለው። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን ነው የምንለው እኛ ይሄ ደግሞ በትምህርታችን ውስጥ አለ፣ ተዘርዝሯል። ሥላሴ የሚለውንም ቃል እንጠቀማለን። ቅድስት ሥላሴ ብለን እንጠቀማለን። እንግሊዝኛውም ይጠቀማል። ትሪኒቲ ይላል። ትሪኒቲ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ? ከላቲኑ ነው አዳብት ያደረገው። ትሪኒቲ ከላቲኑ ነው መጣው። ላቲኑ ትሪኒታስ ይለዋል። ስለዚህ የትሪኒታሪያን ቲዮሎጂ ተብሎ ይታወቃል። እንግሊዝኛው ከዛ ከትሪኒታስ ወስዶ ትሪኒቲ የሚል ቃል ተጠቅመዋል። መጽሐፍ ቅዱስ ውስጥ አለ ወይ? 66 ውስጥ ይሄ ቃል የሥላሴ አማኞችና የሥላሴን የማያምኑ በሚል ተከፋፍሎ በጣም ብዙ ስሞች አሉት። አብዛኛውን ቅድም እንደ ጠቀስኩ የጠቀስኩላችሁ እምነቶች ምንድን ነው የምትሉት እናንተ ወይም በዛ እምነት ውስጥ ያላችሁ የሥላሴ አማኞች ነን። ሥላሴ የሚለውን ቃል ከ66 መጽሐፍ ቅዱስ ውስጥ የቱ ጋር ነው እባክህ አሳየኝ? የት ጋር ላግኘው? ንገረኝ። ማቴዎስ ላይ ነው የማገኘው ማርቆስ ላይ ነው፣ ሉቃስ ላይ ነው፣ ዮሐንስ ላይ ነው። ንገረኝ። ኢሳያስ ላይ ነው፣ ኤርምያስ ትንቢት ነው፣ ሕዝቅኤል ነው፣ ዳንኤል ነው። አሳየኝ። ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለውን ቃል አሳየኝ። ከእንግሊዝኛውም ትሪኒቲ የሚለውን ቃል አሳየኝ። የላቲኑንም ቩልጌት ትራንስሌሽን ተመልከተ። ትሪኒታስ የሚለውን አሳየኝ። የግሪኩን አሳየኝ። አያችሁ ኦርቶዶክሳውያን ስለ ገድል ስለ ድርሳን ከመነጋገር በፊት ሁሌ እንደምላችሁ እስቲ መጽሐፍ ቅዱሱ ላይ ገና መቼ ጨረሳችሁና ነው? ስለ ሰው ከማውራት በፊት ስለ ራስ ማወቅ እጅግ የሚገባ ነገር ነው። ምክንያቱም ሁልጊዜ ተነስታችሁ ኦርቶዶክሱ እንዲህ ይላል፣ ኦርቶዶክሱ እንዲጨመረ፣ ኦርቶዶክሱ በዚህ ጋር እንዲጻፈ፣ ማርያም እንደዚህ ደግሞ፣ ማርያምን ሁሌ መጥላት ይደንቀኛል። እንደው አለመደንገጥ ራሱ ስለዚህ ነገር አላብዛባችሁ፣ መልሱልኝ። ስኮላርስ ቴዎሎጂያን ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለው አንደኛ የሥላሴ አማኞች ናቸው አደላችሁም? መልሳችሁን አውቀዋለሁ። ነን ነው የምትሉት፣ የጠቀስኳችሁ እምነቶች ነን ነው የምትሉት። ሁለት ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ የት ጋር አግኘው ይህን ቃል ሶስት ካልነገራችሁኝ ካላሳያችሁኝ ወይም ካላሳያችሁን ለእኛ ኦርቶዶክሶች እምነታችሁ ጎዶሎ ነው። አምናለሁ የምትሉትን እንኳን መጽሐፋችሁ ላይ የለም ማለት ነው። ስለዚህ ገሉና ድርሳኑ ላይ ከመናገር ይልቅ መጀመሪያ መጽሐፍ ቅዱሳችሁን እወቁ። ለኦርቶዶክሳውያን ድርሳኑ እዚህ ጋ እንዲህ ይላል፣ ገሉ እዚህ እንዲህ ይላል፣ እዚህ ጋ ገሉ ተሳስቷል፣ እዚህ ጋ ድርሳኑ ተሳስቷል ብለህ አብረ ከነሱ ጋር ቁጭ ብለ ከምታወራ ይህን ጠይቅ። ስልሳ ስድስቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለውን ቃል አሳየኝ፣ አሳየኝ የት ጋ ነው? ስለዚህ የምታምኑት ከመጽሐፍ ቅዱስ ውጭ ነው ማለት ነው። እኛ ሳንሆን ከመጽሐፍ ቅዱስ ውጭ የሆን ነው እናንተ ሆናችሁ ማለት ነው። በዚህ አጋጣሚ እኛስ ሁሌ የምናምነውን በመጽሐፍ ቅዱስ ውስጥ ማስረጃ ይዘን ነው የምንናገረው የምናምነው። ለዚህ ጥያቄ መልስ ስጡኝ። ከስልሳ ስድስቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለውን ቃል አሳዩኝ። በአማርኛውም በእንግሊዘኛውም አሳዩኝ። ካላሳያችሁኝ ትልቅ ጥያቄ ምልክት እምነታችሁ ላይ ጽፍ። ያለው አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሥላሴ ክብርና ምስጋና ይግባው። ኦርቶዶክሳያን እምነታችሁን ጠብቁ። ለዚህ መልስ የሚሰጠኝ ካለ መጽሐፉን ምዕራፉን ቁጥሩን ይንገረኝ። አለዛ ግን ችግር አለ። በእኛ ዘንድ ግን ተጽፎ ተቀምጧል። አሜን። መብርሃን አትለየን። የመላክ ጥበቃ ከሁላችን ጋር ይሁን። ይህንን ትምህርት ለመከታተል ሁልጊዜ ሰብስክራይብ የምታደረጉ እንኳን ወደ እግዚአብሔር ቤተሰብ በሰላም መጣችሁ። ላይክ እና ሼር አድርጋችሁ ሌላው መታደርስ ሁሉ የልመናችሁን ሀሳብ ይፈጽም። ሀገራችንም በአይነ ምሕረቱ ይመልከትልን። ዓለምን ሁሉ ሰላም ያደርግልን። ገና ሌላ ነገር ሊቀጥል ነው በጣም ከባድ በጣም በነሱ የተለመደ አሁን ካለው በላይ የሆነ ጥያቄ አለኝ በጥያቄ አምስት እንገናኝ ደውል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ሰላም ሁኑልኝ እግዚአብሔር በረድኤቱ አይለየን አሜን